ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነጋው ታታኪ ጀግንነትን እንዲወርስ ተግተን እንስራ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሰኔ 23 ቀን 2017 ዓ ም የሞርስ ዜና እነሆ ጀመረ። አርእስተ ዜና ሻዕቢያና ህወሓት በከፈቱት የዛላንበሳ ድንበር አንድ የኤርትራ ወታደር ሁለት ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉ ተሰማ። በምርጫ ቦርድ የተሻረው ህወሓት በጊዜ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎታል የተባለ ሹመት ተሰጠ። የጸጥታ አካላት የመንደርተኝነት አስተሳሰብ ማንጸባረቅን ጨምሮ ባለፉት አስር ወራት የተፈጸመውን ፖሊስ ይፋ አደረገም ህብረተሰቡ ጥንቃቄ ያደረገ ሲሉ የሲዳማ ፖሊስ ኮሚሽን ኮሚሽነር ጥሪ አደረጉ። ከውጭ የናይጄሪያ መንግስት፣ መጠነ ሰፊ አረንጓዴ አሻራ ንቅናቄ እንደሚያከናውን ምክትል ፕሬዚደንት ካሽም ሽቲማ አስታወቁ። በሚቀጥሉት አርባ ወራት ውስጥ የአፍሪካ የአፈር ማዳበሪያ ከውጭ ማስገባት ታቆማለች አሉ ናይጄሪያዊ ባለ ሀብት አሊኮ ዳንጎተ። እስራኤል በ12 1 ቀን ጦርነት 20 ቢሊዮን ዶላር ለጦርነቱ ተጠቅማለች ተባለ። ተወደዳችሁ ቤተሰቦቻችን፣ በስልክ ቁጥር 911698322 09 ብትደውሉልን ወይም በኢሜል አድራሻ ጆን 8465 አት ጂሜል ዶት ኮም ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። እዮው ደመቀ እስከ ዜናው ፍጻሜ ድረስ አብሬያቸው ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የ2017 ትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና በዛሬው ዕለት ተጀመረ። የመጀመሪያው ዙር የተፈጥሮ ሳይንስ ፈተና በሁሉም የመፈተኛ ጣቢያዎች መስጠት የተጀመረ ሲሆን ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴሩ አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ህይወት እንዲሁም የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቦንጋ ዩኒቨርሲቲ ተገኝተው ፈተናውን አስጀምረዋል። ዘንድሮ በወረቀትና በበይነ መረብ ከ608 ሺህ በላይ ተማሪዎች ፈተናቸውን ይወስዳሉ ተብሎ ይጠበቃል። መረጃው የትምህርት ሚኒስቴር ነው። የአዲስ አበባ ከተማ አስተዳደር በአራዳ ክፍለ ከተማ ፒያሳ አካባቢ በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው የቤተክርስቲያኒቱ ይዞታ ላይ ያስገነባው ነው ለገብ ምትክ ህንፃ ለቤተክርስቲያኑ አስረከበ። በከተማ አስተዳደሩ በጀት ደረጃውን በጠበቀ መልኩ ተገንብቶ በዛሬ እለት የተመረቀው ህንፃ በአንድ አመት ጊዜ ውስጥ ተገንብቶ መጠናቀቁ የተገለጸ ሲሆን፣ በርክክብና በምርቃት ስነስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ የከተማ አስተዳደሩ ከንቲባ አዳነች አበቤ ብፁዓን ሊቃነ ጳጳሳት እና የከተማ አስተዳደሩ ከፍተኛ አመራሮች ተገኝተዋል። በረክክቡ መርሃ ግብር ላይ የቀድሞ ህንጻ ረጅም ጊዜ ያገለገለ በመሆኑ እርጅና ተጭኖት እንደነበር ያስታወሱት ከንቲባ አዳነች ህንፃው ያለበት አካባቢ ታሪካዊ በመሆኑና አሁን ካለው የአካባቢው ገጽታ ጋር የሚመጣጠን ዘመናዊ ህንፃ እንዲሆን ታስቦ ተገንብቷል ብለዋል። አያይዘውም ይህ ህንፃ የመተማመንና የመተባበር ውጤት ነው ብለዋል ከንቲባዋ የሰራውን ስራ በማድነቅ ለከተማ አስተዳደሩ ምስጋና ያቀረቡት ብፁዕ ወቅዱስ አቡነ ማትያስ ወደፊትም ለሀገርም ለቤተክርስቲያን የተሻለና የአማረ ስራ እንዲሰራ እንመኛለን ብለዋል። ቤተክርስቲያኗ ለከተማው ከንቲባ አዳነች አቤቤ የእውቅና የምስክር ወረቀት አበርክታለች። የአፍሪካ የጠበቆች ማህበራት ህብረት ፕሬዚደንት ሆነው የተመረጡት ከሰጡት ድምፅ ውስጥ ከሶስት አራተኛው በላይ ድምፅ በማግኘት በመጨረሻው ዙር ምርጫ ያሸነፉት አቶ ቴዎድሮስ 54 የአፍሪካ ሀገራት የጠበቆች ማህበራትንና ስምንት አካባቢያዊ ተቋማትን በአባልነት የያዘው ፓሉ በአፍሪካ ውስጥ ካሉት ግዙፍ እና ቀዳሚ የህግ ተቋም አንዱ የሆነውን በቀጣዮቹ ሶስት ዓመታት ድርጅቱን ይመራሉ ተብሏል። የተፎካካሪያቸው አልጀሪያዊቷ ወይዘሮ አይሻ ብዳይፍ የፓሉ ሰሜን አፍሪካ ምክትል ፕሬዝደንት የነበሩ ሲሆን ከአንድ ሶስተኛው የአባል ሀገራት ድምጽ በማግኘት ተሸንፈዋል። አቶ ቴዎድሮስ ለሶስት ዓመታት ያህል ተቋሙን በመምራት ላይ የነበሩትን ካሜሩናዊውን ሚስተር ካሪ አብዱል ባጎይን ይተካሉ። ከፕሬዝዳንታዊ ምርጫው በተጨማሪ ጉባኤው አምስት ምክትል ፕሬዝደንቶች፣ የምስራቅ፣ ምዕራብ፣ መካከለኛው፣ ሰሜን እና ደቡብ አፍሪካ ክልሎች የሚመሩ የድርጅቱን ዋና ጸሐፊ እና ዘጠኝ ሌሎች የስራ አስፈጻሚ ኮሚቴ አባላትን መርጧል። የፌዴራል መንግስት ትግራይን እንደ አንድ የሀገሪቱ ክልል መመልከት መጀመር አለበት ሲሉ የትግራይ ምሁራን ጠየቁ። ሰላም፣ ዴሞክራሲና ልማት በትግራይ እድሎች እና ፈተናዎች በሚል የውይይት መድረክ በአዲስ አበባ ዩኒቨርሲቲ እና በሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ አዘጋጅነት ተካሂዷል። በዚሁ የውይይት መድረክ ላይ በርካታ ፖለቲካዊ ልዩነት ያላቸው ግለሰቦች የተሳተፉ ሲሆን በትግራይ ባለው አሁናዊ ሁኔታው ተጠያቂዎች የፌዴራል መንግስት እና የህዝባዊ ወያነ ሓርነት ትግራይ ናቸው የሚሉ ሀሳቦች በስፋት ተነስተዋል። በውይይቱ ጥናታዊ ጽሑፍ ያቀረቡት በመቀለ ዩኒቨርሲቲ መምህር ረዳት ፕሮፌሰር ሸዊት ገብረ እግዚአብሔር የፌዴራል መንግስት በትግራይ ያለውን ሁኔታ በቸልተኝነት መመልከት ማቆም አለበት ብለዋል። በመቶ ሺዎች የሚቆጠሩ ዜጎች በትግራይ የተለያዩ ከተሞች በመጠለያ ጣቢያ በስቃይ ውስጥ ይገኛሉ ያሉት ረዳት ፕሮፌሰር ሸዊት የችግር ይህ ችግር ሳይቀረስ ስለ ዲሞክራሲ ስለ ልማት መነጋገር አይቻልም ሲሉ ተናግረዋል። ተፈናቅለው በተለያዩ የመጠለያ ካምፖች ውስጥ በስቃይ ላይ ስላሉት ዜጎች ሲያነሱ በፕሪቶሪያው ስምምነት መሰረት ወደ ቀያቸው እንዳይመለሱ ህወሓት እየተጫወተ ስላለው ሚና በዝርዝር እና በማያዳግም ሁኔታ ተገልጾ የተባለ ነገር የለም። ጥናቱ ግን በአጠቃላይ መንግስት ትግራይን እንደ አንድ የሀገሪቱ ክልል መመልከትና በክልሉ ያለውን የህዝቡን ችግር ልባት ሊሰጠው ይገባልም ከማለት በዘለለ በተጠያቂነት ለማምለጥ የህወሓት ቡድን ድብቅ አጀንዳን ወይም ተፈናቃዮችን መያዣ ስለማድረጉ የተብራራ ነገር የለም። ሌላው የመወያ ጽሁፍ ያቀረቡት በመቀሌ ዩኒቨርሲቲ መምህር የሆኑት ዶክተር አሰፋ ለአከ በአሁኑ ሰዓት የትግራይ ህዝብ በትግራይ ባለው ሁኔታ ከፍተኛ የሆነ ህልውና አደጋ ውስጥ ነው ያሉ ሲሆን፣ አዲስ አበባ ውስጥም ቢሆን የትግራይ ሰራዊት ደጋፊና እየተባለ በየቀኑ እየታሰረ ነው። ይህ ሊቆም ይገባል ብለዋል። መድረኩ የተለያዩ የመወያያ ጽሑፎች ቀርበው ውይይት የተደረገባቸው ሲሆን በትግራይ ጦርነት ወቅት በተለያዩ ጽንፍ በጦርነት የተሳተፉ ግለሰቦችንም በማቀራረብ ወደ ውይይት ያመጣ ነበር ተብሎለታል። መድረኩ ከቀረቡ የመወያያ ርዕሶች ጉዳዮች አንዱ የፌዴራል መንግስት ሚና የሚል የመወያያ መነሻ ሀሳብ ያቀረቡት የቀድሞ የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ናቸው። በጽሁፋቸውም ትግራይ በፌዴራል መንግስት ትኩረት ተነፍጋለች ያሉ ሲሆን፣ በፌዴራል መንግስት ስር እየተዳደረች ነው የሚል ጥያቄ ፈጥሮብኛል ብለዋል። በምርጫ ቦርድ ህጋዊ ፈቃዱ የተነፈገው ፓርቲ ለምን አሁን ደሱ ዝር ይመራል መንግስት ስለምን ማስቆም አልፈለገም ሲሉም ሀሳባቸውን ሰንዝረዋል። ይሆን እንጂ እርሳቸውንም ለስህተት ዳርጎ የነበረው የህወሓት ቡድን አሁናዊ ፍላጎቱ የፌዴራል መንግስት እና የትግራይን ህዝብ እንዳይቀራሪ የማድረግ ሴራው ከዕለት ዕለት እየከፋ በመምጣቱ ዋናው ተጠያቂ ሊሆን እንደሚገባ ጣታቸውን ወደ ህወሓት ከመጠቆም ለፌዴራል መንግስት አዙረው ብቻውን ተጠያቂ ማድረጋቸውን የሰሙ ተችተዋቸዋል። ወይዘሮ ኬሪያን የፌዴራል መንግስት የትግራይን ህዝብ ከጎኑ ሊያሰልፈው ይገባል፣ ሌላውን ማህበረሰብ ክፍል እንዳወያየ ሁሉ የትግራይን ህዝብ ማወያየት ያስፈልገዋል ብለዋል። እንዲህ ያለው መድረክ በተለይ ተራርቀው የነበሩ ሀሳቦችን ወደ ማዕከል ሊያመጣ የሚችል በመሆኑ ሊበረታታና ሊቀጥል ሊቀጥለ እንደሚገባ ነው የተገለጸው በተለያዩ የመገናኛ ብዙሃን ተከታትለን ነበር ውይይቱን ያሉ አስተያየት ሰጪዎች በአዎንታዊ ጎኑ ጉዳዩን መመልከታቸውን ለማወቅ ተችሏል። የውይይቱ አዘጋጅ የሲአርፒፒ ዋና ዳይሬክተር ዘሪሁን ተሾመ ውይይቱ በቀጣይ በስፋት በርካታ አካላትን አሳትፎ እንደሚቀጥል እና ቀጣዩ ውይይትም መቀሌ ሊሆን እንደሚችል ገልጸዋል። የትግራይ ክልል ጊዜ አስተዳደር አቶ አለም ገብረ ዋህድን በምክትል ማዕረግ የፕሬዝደንቱ ፖለቲካዊ ጉዳዮች አማካሪ አድርጎ ሾመ። ከሰኔ 1 2017 ጀምሮ በትግራይ ጊዜ አስተዳደር ፕሬዚደንት ሌተናል ጀነራል ተደሰ ወረደ በምክትል ፕሬዚደንት ማዕረግ የፖለቲካዊ ጉዳዮች አማካሪ ተደርገው የተሾሙት አለም ገብረ ዋህድ ከጦርነቱ በፊት እስከ አምና 2016 ዓ ም ነሐሴ ተካሂዶ ህገወጥ ነው የተባለው የህወሓት ጉባኤ ድረስ የድርጅቱ የፖለቲካዊ ጉዳዮች ኃላፊ በመሆን የሰሩ ሲሆን ከሰኔ አንድ ቀን 2017 ዓ.ም ጀምሮ በትግራይ ጊዜያዊ አስተዳደር ፕሬዝዳንት የትና ጄኔራል ታደሰ ወረደ በምክትል ፕሬዝዳንት ማዕረግ የፖለቲካዊ ጉዳዮች አማካሪ ተደርገው የተሾሙት አለም ገብረዋህድ ከጦርነቱ በፊት እስከ አምና 2016 ዓ.ም ነሐሴ የተካሄደው ህገወጥ ነው የተባለው የህወሓት ጉባኤ ድረስ የድርጅቱ የፖለቲካዊ ጉዳዮች ኃላፊ በመሆን የሰሩ ሲሆን በኋላም የህወሓት ማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርባቸው ቆይቷል። ከያዝነው ወር ጀምሮ ደግሞ በጊዜ አስተዳደሩ የከፍተኛ ኃላፊነት ቦታ ማግኘታቸውን ተከትሎ የዶክተር ደብረ ጽዮን ህወሓት በአይነትናት ጀነራል ታደስ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል። ይህ መሆኑን ተከትሎ አሁን ጊዜያዊ አስተዳደር ናቸው የተባሉት ታደሰ ወረደ ሳይሆኑ የሚያስተዳድሩት እነ ደብረ ጽዮን ናቸው ማለት ይቻላል የሚሉ ተችዎች አሉ። ስላት የጸጥታ ስራን ከፖለቲካ ጋር የማገናኘት የመንደርተኝነት አስተሳሰብ ማንጸባረቅም ጨምሮ ባለፉት አስር ወራት በዘጠና ዘጠኝ የህዝብና የመንግስት መሰረተ ልማቶች ውድመትና ስርቆት መፈጸሙ ተገለጸ። ይህ የተገለጸው የመቀለ ከተማ የጸጥታ ጽህፈት ቤት፣ ከተማ ፖሊስ እና ሌሎች ጉዳዩ የሚመለከታቸው አካላት በተገኙበት በተካሄደ ውይይት ነው። ወንጀል ፈጻሚዎቹ ላይ የሚወሰደው ህጋዊ እርምጃ ተገቢና አስተማሪ ባለመሆኑ ምክንያት በጸጥታ ስራ ስጋት እንደፈጠረ የተወሰኑ የጸጥታ አካላት የጸጥታ ሰላም ከፖለቲካ ጋር የማገናኘት የመንደርተኝነት አስተሳሰብን ማንጸባረቅ፣ ራሳቸው የጸጥታ ስጋት መሆን፣ ህብረተሰቡን የጸጥታው ባለቤት አለማድረግ፣ አለማሳተፍ እንደሚታይ በከተማው በተደጋጋሚ በሚታዩት የግድያ ስርቆትና የማጭበርበር ወንጀሎችን በመቆጣጠር ላይ መሰረታዊ ለውጥ አለማምጣት የሚሉት ሐሳቡ ተነስተዋል። በተለይ ከጦርነቱ በኋላ በህዝብና መንግስት መሰረተ ልማቶች የሚፈጸም ስርቆትና ውድመት ባልተለመደ ሁኔታ መበራከቱን ፖሊስ ገልጿል። ባለፉት አስር ወራት በ99 ህዝብና የመንግስት መሰረተ ልማቶች ውድመትና ስርቆት መፈጸሙ በማስረጃ አስደግፎ አቅርቧል። ሰኔ 16 ቀን 2017 ዓም ለመቀሌ ከተማ ነዋሪዎች ውሃ በሚያቀርበው የገረብ ሰገን ግድብ 21 ኪሎሜትር መስመር ላይ ከፍተኛ ጉዳት ደርሶ ከአንድ ሚሊዮን ህዝብ በላይ ለውሃት መዳረጉንና አሁን ተጠግኖ አገልግሎት መሰጠት መጀመሩ ተጠቅሷል። በውይይቱም አጠቃላይ የጸጥታ ስራ ከፖለቲካና ከመንደርተኝነት አስተሳሰብ በጸዳ መንገድ መከናወን እንደሚገባው አጽንኦት ተሰጥቶበታል። በክልሉ ያለው የፖለቲካ ቀውስ የጸጥታ ስጋቱን እያባባሰው መሆኑን በመድረኩ ተነስቷል። መረጃው የትግራይ ቴሌቪዥን አራት ሴቶች በታጣቂዎች ታፍነው ተወስደዋል ሲል የጋምቤላ ክልል ፖሊስ አስታወቀ። በአንድ ዓመት ብቻ 16 ህጻናት እና በመቶዎች የሚቆጠሩ ከብቶች በታጣቂ ቡድኑ መወሰዳቸውን የተናገሩት የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኦጉላ እጅሉ በዚህ ሰሞን በአኟክ ብሔረሰብ ዞን በጎጊ ወረዳ ተዶ በሚጠራው አካባቢ የሙርሌ ታጣቂዎች አራት ሴቶችን አፍነው መውሰዳቸውን ተናግረዋል። ሙርለ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ17 እስከ 27 ዓመት ዕድሜ ክልል ውስጥ ያሉ አራት ሴቶችን ወደ ፒኙዶ ከተማ በመጓዙ ላይ እያሉ ተኩስ በመክፈት አፍኖ እንደወሰዳቸው የገለጹት ኮሚሽነሩ፣ አስቀድሞ በአካባቢው የነበሩ የጎግ ወረዳ ፖሊስ አባላትና ሚሊሻዎችን፣ በኋላም የፌዴራል ፖሊስ የሀገር መከላከያ ሰራዊትና የጸጥታ መዋቅር የጋራ ግብረ ኃይል ታፍነው የተወሰዱትን ለማስመለስ እየ ተከታተሉ መሆናቸውን አስታውቀዋል። በደቡብ ሱዳን የሚንቀሳቀሰው የሞር ላይ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ የተናገሩት ኮሚሽነር ኦጉሉ በፀጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር አብዛኞቹን እንደሚገደል እና ሱዳን ወስዶ ለጉልበት ስራ እንደሚሸጣቸው መረጃዎች እንደሚደርሷቸው ገልጸዋል። ኮሚሽነሩ አክለው በ2017 ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በእነዚሁ የታጠቁ ቡድኖች ተዘርፈዋል ሲሉ ለቲክፋ ኢትዮጵያ ነግረውታል። ህብረተሰቡ ጥንቃቄ ያድርግ ሲሉ የሲዳማ ፖሊስ ኮሚሽን ኮሚሽነር ጥሪ አደረጉም ባለፉት አራትና አምስት ዓመታት በጸጥታ መዋቅራችን ውስጥ ይስተዋሉ የነበሩ ህገወጥነትና ስርዓት አልበኝነትን ለማስተካከል የክልሉ መንግስት ቁርጠኛ አቋም ወስዶ በመስራት ላይ መሆኑ ይታወቃል ያለው የሲዳማ ክልል ፖሊስ ኮሚሽን የመንግስት ስልጣንን መከታ በማድረግ ህገወጥ ድርጊቶችን ሲፈጽሙና ሲያስፈጽሙ የነበሩ ባለስልጣኖችን፣ ደላሎችና የኮንትሮባንዲስቶችን እንዲሁም በጸጥታ ተቋም ውስጥ የጥቅም ትስስር በመፍጠር በተደራጀ መንገድ የሌብነት መረብ ከላይ እስከታች በመዘርጋት ሲጠቀሙ የነበሩትን ህግ ፊት ለማቅረብ እና ተጠያቂ ለማድረግ በርካታ ስራዎች እየተሰሩ እንደሚገኙ የኮሚሽኑ ኮሚሽነር ተስፋ ደብሶ ጠቁመዋል። ለዚህ የህብረተሰቡ ድጋፍ በጣም አስፈላጊ በመሆኑ ጥቆማ በመስጠት መተባበር እንዳለበት አሳስባለሁ ያሉት ኮሚሽነር ተስፋዬ ደበሰው የተወሰኑ ወሮ በሎች የህግ የበላይነትን ስራ ሽፋን በማድረግ ህግ አስከባሪ በመምሰል ከነገሌ ጋር ናቸው፣ ትፈለጋላችሁ፣ ገንዘብ አምጡ በማለት የሚያስፈራሩ ተረኛ ሌቦችና ጨበርባሪ እየተንቀሳቀሱ መሆናቸውን መረጃዎች ደርሶኛል ብለዋል። ኮሚሽነሩ በመቀጠልም በወንጀል የተጠረጠረ እና በሕግ የሚፈለግ ሰው ካለ በህጋዊ መንገድ እንጂ የሚያስፈራሩ ሳላያዎችን በማሰማራት የሚሰራ እንዳልሆነ ታውቆ ማህበረሰቡ እንዲህ አይነት ተግባር የሚፈጽሙትን ጥንቃቄ በማድረግ ሲያጋጥሙ ለፖሊስ ኮሚሽን ጥቆማ እንዲያደርግ አሳስባለሁ ብለዋል። ሻቢያና ህወሓት በከፈቱት ዛላምበሳ ድንበር አንድ የኤርትራ ወታደር ሁለት ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉ ተሰማ። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈቀዱ የከተማዋ ነዋሪዎች ነገሩ ሲል መረጃውን ያጋራው ቲክቫ ኢትዮጵያ በከተማዋ ሲቪል ለብሰው የአልኮል መጠጥ ሲቀማመሱ የዋሉ ሁለት የኤርትራ ወታደሮች ከሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለ ሁለት ህፃናት በቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛው ወታደር ሰክሮ ስለነበር ህፃናቱን ከመስደብ አልፎ ይመታቸዋል። ይህንን ተግባር በቅርብ ርቀት ሲመለከት የነበረው የህፃናት ወላጅ አባት ቀረብ ብሎ ለምን መታቸው ብሎ ጠይቆ ሳይጨርስ የሰከረው ወታደር የታጠቀውን ሽጉጥ አፍቶ ተኩሶበት ይወድቃል። ተግባሩ ያስደነገጣት እናትየጭቆጭ ባሏ ወደ ወደቀበት ስትጠጋ ወታደሩ እሷም ላይ እንደተኮሰባት ነዋሪ ገልጸዋል አባት ዳሮንና ልጆቹን ትቶ በተተኮሰበት ጥይት ህይወቱ ሲያልፍ እናት በተተኮሰባት ጥይት ቀላል ጉዳት ደርሶባታል ሌላኛው አብሮ የነበረው ወታደር ገዳዩን ወታደር ከአረመኔያዊ ተግባሩ ባያስጥለው ኖሮ የጉዳቱ መጠን ካጋጠመው በላይ ይሆን ነበር ሲሉ በቅርብ ርቀት ክስተቱን ያዩ የአይን እማኞች ተናግረዋል ድርጊቱን የፈጸመው ወታደር ላይ የተወሰደ እርምጃ መኖር አለመኖሩ ግን በዘገባው አልተጠቀሰም የተወደዳቸው ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት ሶስት ቀን ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። በስልክ ቁጥር 0911 ደውሉልን ወይም በኢሜይል አድራሻ ጆን 8465 አት ጂሜል ዶት ኮም ላይ ሀሳብ አስተያየታችሁን ልታደርሱ ትችላላችሁ። እናንተን ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጎም ዜና ክፋለው፣ ናይጀሪያ። የናይጀሪያ መንግስት በመጭ የክረምት ወራት መጠነ ሰፊ አረንጓዴ አሻራ ንቅናቄ እንደሚያከናወን የሀገሪቱ ምክትል ፕሬዚደንት ካሽምሸቲማ አስታወቁ። ምክትል ፕሬዚደንት ካሽምሸቲማ የኢትዮጵያ አረንጓዴ አሻራ ዘመቻ ከፍተኛ መነሳሳት እንደፈጠረባቸው በተረጋገጠው የኤክስ ገጻቸው በአጋሩት መልእክት ላይ አስፍረዋል። የናይጀሪያ ምክትል ፕሬዚደንት ካሽምሸቲማ በሁለት ሀገራት ግንኙነት በተለይም ኢኮኖሚያዊ ግንኙነትን በማሳደግ ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር አዲስ አበባ ከነበራቸው ቆይታ ጎን ለጎን የ2017 ዓ ም የአረንጓዴ አሻራ ዘመቻን ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ማስጀመራቸው ይታወሳል። በሚቀጥሉት አርባ ወራት ውስጥ አፍሪካ የአፈር ማዳበሪያ ከውጭ ማስገባት ታቆማለች አሉ ናይጄሪያዊ ባለሀብት አሊኮ ዳንጎተ። ባለ ሀብቱ በናይጄሪያ አቡጃ በተካሄደው አፍሬ ኤክስም ባንክ ስብሰባ ላይ እንደተናገሩት አፍሪካውያን የአፈር ማዳበሪያ ከውጭ የሚያስገቡ በመሆኑ ለከፍተኛ የውጭ ምንዛሪ ጫና ተዳርገዋል። አፍሪካ በአፈር ማዳበሪያ ምርት ራሷን እንድትችል ለማድረግ ኩባንያቸው 25 ቢሊዮን ዶላር በጀት በመመደብ ወደ አፈር ማዳበሪያ ሊገባ እንደሆነ አስታውቀዋል። ይህም የአፍሪካ ሀገራትን የአፍሪካ ማዳበሪያ ፍጆታ ማሟላት እንደሚያስችል ገልጸው አፍሪካውያን በሚቀጥሉት አርባ ወራት ውስጥ የአፈር ማዳበሪያ ከውጭ ማስገባ ያቆማሉ ብለዋል። የአፈር ማዳበሪያን በሀገር ውስጥ ማምረት መጀመር የውጭ ምንዛሬ ጫና ከማስቀረት በተጨማሪ በዓለም አቀፍ ገበያ ላይ ያለውን የተጋነነ ዋጋ ለማስተካከል አስተዋጽኦ እንደሚኖረው አመላክተዋል። የሀገር ውስጥ አቅምን ማሳደግ የአፍሪካን የምግብ ዋስትና ለማረጋገጥ እንዲሁም የማይበገር ኢኮኖሚ ለመገንባት ከፍተኛ ሚና እንደሚኖረው ነው ያስገነዘቡት። ዳንጓ ታይም ኩባንያቸው የሚያመርተው የአፈር ማዳበሪያ በፈረንጆቹ 25 መጨረሻ በናይጄሪያ የአክሲዮን ገበያዎች ላይ መሸጥ እንደሚጀምርም መግለጻቸውን ጋናዌል ዘግቧል። እስራኤል እስራኤል በ12ቱ ቀን ጦርነት 20 ቢሊዮን ዶላር ለጦርነቱ ተጠቅማለች ተባለ። ለ12 ቀናት የዘለቀው የእስራኤል ኢራን ጦርነት እስራኤልን 20 ቢሊዮን ዶላር አሳጥቷታል ሲል አንድ ጥናት የጠቆመ ሲሆን ከኢራን ጋር በገባችበት ጦርነት በቀን ውስጥ 593 ሚሊዮን ዶላር ስትጨፈጭፍ ነበር ተብሏል። በዚህ የተነሳ እስራኤል አሁን ላይ ከፍተኛ የሆነ የገንዘብ ጥረት ጫና ውስጥ መግባቷን አናዶሉ ሪፖርቱን ጠቅሶ ያወጣው ዘገባ ያስረዳል። የተወደዳቸው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦችን እንድናፈራ ስላደረጋቸው እናመሰግናለን። አርእስተ ዜናውን በድጋሚ ላስታውሳቸው። ሻእቢያ ና ህወሀት በከፈቱት የሶሳል አንበሳ ድንበር አንድ ኤርትራ ወታደር ሁለት ሲቪሎች ላይ ተኩሶ አንድ ሰው ገድሎ ሌላ ሰው ማቁሰሉ። በምርጫ ቦርድ የተሻረው ህወሓት በጊዜ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎለታል የተባለ ሹመት መሰጠቱ። የጸጥታ አካላት የመንደርተኝነት አስተሳሰብ ማንጸባረቅን ጨምሮ ባለፉት አስር ወራት በ99ጠኝ የህዝብና መንግስት መሰረተ ልማቶች ውድመትና ስርቆት መፈጸሙ። ህብረተሰቡ ጥንቃቄ ያድርግ ሲሉ የሲዳማ ፖሊስ ኮሚሽን ኮሚሽነር ጥሪ ማድረጋቸው። ከውጭ የናይጄሪያው መንግስት መጠነ ሰፊ አረንጓዴ አሻራ ንቅናቄ እንደሚያከናውን ምክትል ፕሬዚደንቱ ካሽም ሸቲማ ማስታወቃቸው። ናይጄሪያዊ ባለሀብት አሊኮ ዳንጎቴ በሚቀጥሉት አርባ ወራት ውስጥ አፍሪካ የአፈር ማዳበሪያ ከውጭ ማስገባት ታቆማለች ማለታቸው እስራኤል በአስራ ሁለቱ ቀን ጦርነት 20 ቢሊዮን ዶላር ለጦርነቱ ተጠቅማለች መባሉን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እዮብ ደመቀ አብሪያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር የሰኞ ሰኔ 23 ቀን 2017 የሞርሱ ዜና የእስካሁኑ ነበር። በስልክ ቁጥር ብትደውሉልን ወይም በኤሜል አድራሻ ጆን 8465 አት ጂሜይል ዶት ኮም ላይ ሀሳብ አስተያየት ልታደርሱ ትችላላችሁ። በቀጣይ የሞርስ ዜና እስከምንገናኝ ድረስ ጤና ይስጥልኝ።